እውነት ሰንበት ትምህርት ቤቶች በረን ወጥተን ማዳን ጀምረናል? እንጃ። ትወጣላችሁ? የደከሙ እጆችን ታበረታላችሁ? የዛሉና የሰለሉ እጆችን ትደግፋላችሁ? ያዘኑ ልቦችን ታጽናናላችሁ? የፈረሱ ትዳሮችን ትጠግናላችሁ? ናይት ክለቡ በስቷል። ሺሻ ቤቱ በስቷል። ወገኖቼ እንዴት ባለ ወጥመድ ወጣቱ እንደተያዘ ታውቃላችሁ? ለእናንተ ምን ይነገራል? ከትላንት ይልቅ ዛሬ ብሷል። ከዛሬው ክፋት ይልቅ የነገ ወጥመድ ደግሞ ይብሳል። ማነው ለዚህ ወጣት በሮና ፈጥኖ የሚደርስለት? ወገኖቼ ሰው ይፈልጋል፣ አገልጋይ ይፈልጋል፣ የምሥራችን የሚነግረው ይፈልጋል። ሕዝብ ተክዟል፣ መግቢያ መውጫ አጥቷል፣ መጽናኛ አጥቷል፣ ወዮ እያለ ያለቅሳል። ማነው ለዚህ ሕዝብ የሚደርስለት? ውጡ፣ ውጡ። የምታጽናኑ አጽናኑ፣ የምትደግፉ ደግፉ፣ የምትመክሩ ምከሩ፣ የምትሰብኩ ስበኩ፣ የምትጸልዩ ጸልዩ፣ ሱባኤ የምትያዙ ያዙ፣ የምትጸልዩ ጸልዩ፣ ውጡ ውጡ ውጡ። እኛ መውጣት ስላልቻልን እኮ ነው ሌሎች የወሰዱብን። ይሄ እውነት ነው። እኔ በልጅነት ሰንበት ትምህርት ቤት የሰማሁት አንድ ድራማ ቃለት ሁኔታ አለ። ዘላለም ነጠላ ለባሽ ላይ መፎከር፣ ዘላለም አዳራሽ ውስጥ፣ ዘላለም መዝሙር ማጥናት፣ ዘላለም መሰብሰብ። ስንቶች እኔ እና እናንተን ይጠብቃሉ መሰላችሁ? ወጣቶች ሚነግራቸው ይጠብቃሉ። መጣ ሄድን። በጣም እዛው ላይ ስንት ሰው አጥምቃችኋል ስንት ሰው መልሳችኋል ስንት የራቅ አቅርባችኋል ስንት የተዘጋ መቅደስ ከፍታችኋል ስንት ወጣቶች አጥምዳችኋል ስንቶችን ከሱሳቸው ነቅላችኋል ስንቶችን ከጫታቸው አውጥታችኋል ስንቶችን ከዝሙታቸው አድናችኋቸዋል ስንቶችን ከሲባጓቸው ሊታነቁ ካሉበት ሲባጓ አውጥቷችኋቸዋል በቃ ሁሌ መሰበር ጌታ ሊወጣ ነው ወገኖችን ኢትዮጵያ ውስጥ ከ63 ፐርሰንት እስከ 7 ፐርሰንት እኮ ከ25 ዓመት በታች ነው ቦታ እኮ ሊገኝልን አይገባም ነበር እኮ ሌሎች በሉት ኳስ ሜዳዎች ሞሉት ግሮሰሪዎች ሞሉት ፊልም ቤቶች ሞሉት ጭፈራ ቤቶች ሞሉት፣ ስጋ ቤቶች ሞሉት፣ ግሮሰሪዎች ሞሉት፣ ጠንቋይ ቤቶች ሞሉት። ዘመናዊ ጠንቋዮች አንዳንድ አንድ ሐሰተኛ ነቢያቶች ወሰዱት። እዚህ ከቆመው መኪና በላይ እነግራችኋለሁ፣ እዛ ጋር ስመጣ የቆመው መኪና ይበልጣል። የት አለ ይወጣ ነው? የት አለ ይተጋደል ነው? የት አለ ይበረታ ነው? ምዕመና ብዙዎች እኮ ተስፋ ያርጉን ነበር። ታውቃላችሁ፣ ብዙዎች ተስፋ ያርጉን ነበር። የአፍሪካዊ እንኳን ያለውን አልሰማችሁ? አመር መጽሔት ላይ በልጅነት ነው ያነበብኩት እናንተ ኢትዮጵያውያን ለብዙ አፍሪካውያን መጥፋት ተጠያቂዎች ናቸው ያለውን አፍሪካዊ አልሰማችሁት? ብዙዎች ተስፋ ያረጉ ነበር። እንደኛ ማምለክ እንደኛ መዘመር እንደኛ መጸለይ እንደኛ መቀደስ ይፈልጉ ነበር። ብዙ አፍሪካውያን እንኳን ኢትዮጵያውያን፣ አፍሪካውያን ተስፋ ያደረጉ ነበር። እንኳን ለአፍሪካውያን ለኢትዮጵያውያን መድረስ አልቻልን። ዘረኝነት የበላውን ወጣት አታለው፣ መስቀሉን በጠሰ፣ መሳሪያውን አነገተ፣ ፍቅሩን ጣለ፣ ጥላቻውን ለበሰ። ታዲያ የታ ደረስንለት? እኛ ስላልሰበክ ነው ሌላ ሰበከው። እኛ ስላልደረስንለት ገዳይ ሆነ። ሟችም ገዳይም እኛ ሆን። የታ ሰበክ ነው? ይህታ የተጋድን ነው እንዲሁ ዘግተን ማልቀስ፣ እንዲሁ ዘግተን ምንጫጫት። ውጣ ውጣ። ኑሮ ተስፋ አስቆረጠውን በዚህ ዓለም ተስፋ እንዳይቆርጥ የሚያጽናናው ይፈልጋል። ውጣ ወዮ እያለ የሚያለቅሰውን እንባውን የሚያብስለት ይፈልጋል። ውጣ ውጣ። ሰልችቶት ተስፋ ቆርጦ ሃይማኖቱን ለመቀየር ያቆበቆብ አለ። ውጣ እና ድነው አልሰማችሁም? ሰምቻለሁ። እዚህ አንድ በጉራጌ አካባቢ ወለኔ የምትባል ቦታ የዛሬ አምስት ይሁን ስድስት ሰባት ዓመት የሰማሁት አለ ሰልመው ሰለመው ሰለመው የቀረች ብቻዋን እናታለች። ያለ መቅደሱን እየከፈተች በገል ዕጣን እያደረገች መቅደስ አትከፍትም፣ የቤተ ክርስቲያኑ ተዘግቷል። ምን ታደርጋለች? በቀዳዳው በበሩ በኩል ገል ዕጣን ይዛት ሄድና እፍ እያለች ብቻዋን ታጥናለች። ነው አለ ጸንቷል። ያጋባችሁት ትዳር አለ። የዳራችሁ ትዳር ተባርኳል። የመጣውኛ ጋር ቀርቷል። ደርሳችሁለታሉ። ና ወደ መስጊድ ወጣ ወጣ በሮ ደረሰለት፣ አነሳለት። አሁንም የወጡ አገልጋዮች ያስፈልጋሉ። ከትላንቱ በላይ ዛሬ የሚበሩ የሚበሩ አገልጋዮች ያስፈልጋሉ። የሚሰበሰቡ ብቻ አይደለም የሚበሩ መዝሙር የሚቀሽሩ ብቻ አይደለም የሚበሩ። በሽንቁራቸው በኩል የሚቆሙ በተቀደደው ቦታቸው በኩል የሚደፍኑ አገልጋዮች ያስፈልጋሉ። ውጡ ውጡ ወጣቶች ላይ ድረሱ